አባታችን የተከሰሱበት የቁም እስረኛ የሆኑበት እውነተኛ ወንጌል ስለተናገሩ። ከሰማይ ወርዶ ቢነገረኝ አልሰማም ነው ያለው። እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ ማንም መልአክት ከሰማይ ቢመጣ ትምህርታችንን አንቀይረውም። በጉልበት እንጂ የእመቤታችን ትምህርት የለም ኖሮም አያውቅም። ወንጌል የማነው? የክርስቶስ እንጂ። ስለ እመቤታችን ልንማር ነው። ንጽት የሚባል የለም እሷ ነጽት ብትሆን ኖሮ ክርስቶስ መምጣት አይጠበቅም። የእመቤታችን ምልዳ መጽሐፍ ቅዱሳዊ ከሆነ ማንም ይቀበሉ፣ እኔ ነኝ። እንዲያውም ክብሩ ይስፋ የእናትና የልጁ እያልኩ ምለው ያልተጻፈ ምለው ያልተጻፈውን ጨምሬ ምለው ነ የነበሩ አማላጅነቱም፣ አስታራቂነቱም፣ ጠበቃነቱም፣ አምልኮቱም ይቅርባይነቱም በሙሉ የተጻፈው ወንጌል ስለ ክርስቶስ ይሄ እንዴት ቅር ሊያሰኝ ይችላል ማ ከአንድ እስከ 30 ቻፓ ይሰራል ስ ማኒ ኢንቮልቭ ዛሬን ትና ነው ብለ ገንዘብ አለ የአመቱን ትና ነው ብለ ገንዘብ አለ ገንዘብ መሰብሰቢያ እንጂ ደይነው ወንጌል በሙሉ የክርስቶስ እንደሆነ አለምን ለማዳን እንደመጣ ቃል በቃል ወንጌል እየተናገረ ለግል ጥቅማቸው ብለው የክርስቶስን ማንነት የሸጡ ይሁዳዎች አሉ። ስለዚህ አሁንም ወደፊትም መሆን ያለበት ከመጽሐፍ ቅዱስ ውጪ ለሚሰብኳቸው ሰዎች ጥንቃቄ አድርጉ። እግዚአብሔር ስለማይ ወንጌል በሙሉ ክርስቶስ ሊያድን የመጣው ክርስቶስ ሌላ የለም። ሊያድን የመጣ ማን መተዋል? ሊያድን የመጣ ሌላ ካለ እናውራል ማውራት ዊኪንታ። ስለዚህ ብዙ ጊዜ ወደ ክርስቶስ ማየት ስትጀምር ሙሉ ነገር እየበራ እየተገለጸ ለእህቶቼም ለወንድሞቼም ነው ነው ፎከሱ ክርስቶስ ላይ በተለምዶ ለማሳዘን ተብሎ ከክርስቶስ የተለየ ስጦታ የተሰጠው ያለ ሰው ይመስል የሚደረገው ነገር ነው። ግራ የሚገባኝ ከክርስቶስ ውጪ የተለየ ጻድቅ ማንም እንደሌለ መጽሐፍ ቅዱስ እየተናገረ፣ ወንጌል ሁሉ ስለ ክርስቶስ እየተመሰከረ የእሱን ማንነት ዝቅ ለማድረግ በሰዎች ደርድረን ለዘመናት ለመነት ዘመናት ሌሎቹ ሌሎቹ እንደነገርኳችሁ የሌላው ዓለም ኦርቶዶክስ ክርስቲያኒቲ እንደዚህ አይነት ነገር የለውም። ነቨር። ሂዱ ሌላ ቦታ ሂዱ፣ የሌሎቹ ኦርቶዶክስ ጋር ሂዱ። ትደነግጣላችሁ። ምንም አይገናኝም ከኛ ጋር። ለምሳሌ እንደነገርኳችሁ ስለ ሰማዕታት ተጽፎላችሁ ግን እንደ ታሪክ ነው የተቀመጡት። በነሱ ትድናላቸው የሚል ነገር የላቸው። ዩ ካን ሉክ ኢት አፕ አዝ ዌል። ለምን እኛ ጋር እንደዛ ማድረጉ ተፈለገ? ለምንድነው የተፈለገው? የክርስቶስን አማላጅነት፣ የክርስቶስን አዳኝነት፣ የክርስቶስን ጠበቃነት ለምንድን ነው ሲነገር ወደ ንዴት፣ ወደ ብሽሽቅ፣ ወደ ስድብ የሚገባ? እንግዲህ መጽሐፉን ቀደን መጣል አለብን ማለት ነው ሌላ መጽሐፍ ማተም አለብን። መጽሐፍ ቅዱስ አይ ከሆነ የምናወራው መጽሐፍ ቅዱስ በሙሉ የሚሰብከው ወንጌል ስለ ክርስቶስ፣ እኛም የምንዘምረው ለሌላ እያዋሸው ነው። ስንት አይነት መዝሙር ነው ያለ? ቅዱስ ገብርኤል አብሮ የሚያመልክ ነው። ምን ብዬ ነው የምዘምርለት? የክብር ትሉኛላችሁ። አይልማ ቅዱስ ገብርኤል ዘምሩለት የሚል መጽሐፍ ቅዱስ ላለ ለቅዱሳን ዘምሩ የሚል መጽሐፍ ቅዱስ አለ? እና አንድም ቦታ ላይ ለቅዱስ ሚካኤል ዘምሩለት የሚል አንድ ቦታ ላይ አልተጻፈም። የተጻፈውን ይዘምራል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው የሚለው መጽሐፍ ቅዱስ ያመስግን። ቃል በቃል መጽሐፍ ቅዱስ እየተናገረ ዮሐንስ ራእይ አምስት ላይ ደግሞ በጣም አድርጎ ከአስራ ሁለት ጀምሮ ካነበባችሁት የሚናገረው ነገር እጅግ የሚደንቅ ነው የሚዘመርለት ሺ ምን የሚለው ነው ይህን አንብቤ ወደ ሌሎቹ ሄዳለሁ የሚለው እግዚአብሔር ይስጠው እንዳልካቸው ዘነበ ነው ይህን ጥቅስ የሰጠኝና እጅግ የተባረኩበት ሌሎቻችሁም እንድታነቡት የምፈልገው መላእክቶች ሁላ የሚዘምሩለት አምላክ ነው ያለ ሶሪ እዚ ላይ፣ በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ፣ ይላል ከሱ በፊት ስትሄዱ 11 ላይ ስታነቡ ዮሐንስ ራይ ምዕራፍ 11 ካነብባችሁ ወይም ከ9 ጀምሮ ላንብበላችሁ። ምን ይላል መጽሐፉን ትወስድ ዘንድ ማህተሞቹም ትፈታ ዘንድ ይገባሃል፣ ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ፣ ከቋንቋም ሁሉ፣ ከወገንም ሁሉ፣ ከህዝብም ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግሃቸው በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። አየውም፣ በዙፋኑም በአንበሶች በሽማግሌዎችም ዙሪያ የብዙሃን መላእክት ድምፅ ሰማው። ቁጥራቸውም አእላፋት ጊዜ አላፋትና ጊዜ አላፋት ሺ ጊዜ ነበር ይላል። የመላእክት ድምፅ። እነዚህ ሁላ የሚዘምሩት ለማን ነው? ለታረደው በግ ለኢየሱስ ክርስቶስ ነው። እኛ ኬታምጥተን ነው ለቅዱሳን ለመላእክት፣ እነሱ ራሱ ነው የሚያመሰግኑት። ራሳቸው ገና ያመሰግኑታል። ራሳቸው ቃል ሌት ተቀን ይዘምሩለታል። እኛ ለእነሱ የምንዘምረው ለምንድን ነው? ለክብራቸው ነው። መቼ ተባልክ? አብሮ የሚዘምረውን እሱ ራሱ የሚዘምር መዘመር እያለበት እሱ እንደኔ እየዘመረ እሱ እንደኔ እያመሰገነ እያመሰገነ። ስለዚህ ብዙ ጊዜ የተታለን ነው ለንግዳቸው ለጥቅማቸው ከአንድ እስከ ሰላሳ ቀኑን ሙሉ ሰጥተው ወንጌል ክርስቶስን ስበኩ እያለ እየተናገረ እነሱ ግን ከአንድ እስከ ሰላሳ ከወንጌል ውጭ የሆኑትን አረ ለክብር ነው የሚሰገደው ለክብር ነው የሚዘመረው ለክብር ነው እንደዚህ የሚሆነው እየተባለ ምን የክርስቶስ ክብር ዝቅ ተደርጓል። ጭቅጭቅ ያመጣ ነው። በዓለም ቤዝነት እንኳን ቅድስት ድንግል ማርያምን በሌለችበት ቦታ ላይ የዓለም ቤዛነት ትባል አልነበረችም። ያልነበረችውን ለምን እንደሆነ በሙሴ ዘመን የለችም። መብራት እንዲሁም በልምድ ነው መብርሃን የምለው። የዓለም ብርሃን ኢየሱስ ክርስቶስ ትንቢት ነው የተነገረው። ትንቢት የተፈጸመባት ከዛ በኋላ ወንጌሉ በሙሉ የክርስቶስ ነው። የሚሏቸውን ሁሉ አድርጉ፣ የባሪያቱን መዋረድ አይቷለና ነው ያለችው። ስለዚህ ብዙ ጊዜ በውሸት በጉልበትም ጭምር ሚስጥር ነው እየተባለ ክርስቶስን ወንጌል ሚስጥር አድርገው እንዳይናገሩ ተደርገን ለዘመናት አፍነውናል። አባታችን የተከሰሱበት የቁም እስረኛ የሆኑበት እውነተኛ ወንጌል ስለተናገሩ ምንም ጥፋት የለባቸው። ምንም ክርስቶስ የወንጌል ነው የሚሰበከው። ኢየሱስ ነው ጠበቃው፣ እሱ ነው አስታራቂ፣ እሱ ነው ሙሉ ነገሩ። እሱን እሱን እንዳይሰበክ ነው የውላ ግርግር። ከሰማይ ወርዶ ቢነገረኝ አልሰማምን ያለው አንድ ቪዲዮ ላሳያችሁ፣ ያላያችሁ ሰዎች ስላላችሁ ይህን ጉድ ላሳያችሁ። ማንም መጥቶ ቢነግረን ከድንግል ቤዛነት አንንቀሳቀስም ያሉ አስተማሪዎች አሏቸው። በቃ ማንም ላሳያችሁና ጉድበሉ እራሳችሁ ምን ያህል ምን ያህል ምን ያህል ከእግዚአብሔር ጋር እንደሚጻረው ምን ያህል የእግዚአብሔር ነገር ደንታቸው እንዳልሆነ በጥቅማቸው ከመጣ ሊያስቀምጡ እንደማይችሉ ቃል በቃል እዚጋ አስቀምጥልሃል ከነማስረጃው ነው የማመጣው። እጅግም ያሳዝናል። ይህን አልጠብቀው የማልጠብቀው ነገር ስለሆነ ነው። ያስደነገጠኝም ከሰማይ ራሱ ቢነገረኝ ነው ያሉት። ያው ቃል በቃል ስሙ ል በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ትንቅልቅ አድርጎ ሲመጣም ብጠን የሰነበተው ሰይጣን መግቢያ አገኝ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኝ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጨ ነው ምነግራችሁ። ማንም ቢናገረው ምንለውጠ እንኳን ጳጳስ ከሰማይ የወረደ መላክ እንኳን ቢነግረን የመቤታችንን ትምህርት አንቀይረው። ከዚህ በኋላ የቀደሙ አባቶቻችን አስተምረውናል። ትምህርቱ ከመጽሐፍ ቅዱስ ውጭ ማን አስተምራለ? ይሄን የተጠየቀው መጽሐፍ ቅዱስ ከሚለው ውጭ ስለ ቅድስ ድንግል ማርያም ማን አስተምራለ ነው። ዳ እንትዬው ማን ጠየቀ? ከመጽሐፍ ቅዱስ ውጪ ያስተማርከው ተረት ተረት ነው እያልኩ ነው። መጽሐፍ ቅዱስ የሚለውን ካስተማርክ ትክክለኛ ወንጌላዊ ነህ። በጉልበት ግን የሚሆን ነገር የለም። ይሄንን እያልቅ ያለው አይደል? ማንም መላእክት ከሰማይ ቢመጣ ትምህርታችንን አንቀይረ። አድርጎ ሲመጣም ትጠን የሰነበተው ሰይጣን መግቢያ ያገኝ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኝ ማለት ነው ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራቸው። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም ከዚህ በኋላ። ለዚህ ነው አያችሁ፣ በጉልበት በጉልበት እንጂ የእመቤታችን ትምህርት የለም ኖሮም አያውቅም። ትምህርቱ ወንጌል በሙላ የክርስቶስ እንጂ የእመቤታችን ሆኖ አያውቅም። አይደለም አይልም። ወንጌል የማነው? የክርስቶስ እንጂ ስለ እመቤታችን ልንማር ነው አይደለም አንድ ትንቢት ነው የተፈጸመው። ንጽሕት የሚባል የለም፣ ሁሉም ኃጢአትን ሰርተናል። እሷ ንጽሕት ብትሆን ኖሮ ክርስቶስ ማምጣት አይጠበቅበትም። እሷ ታድነን ነበር፣ እሷ ማልዳ ታድነን ነበር፣ ንጽሕት ከሆነች ማለት። ማናችንም ንጹህ ስላልሆነች ንጹህ የሆነ ክርስቶስ መጥቶ በእሷ አድሮ ነው ያዳነት። ንጹህ የሚባል የለም፣ ጸጋን ነው የሞላት። ንጹህ የሚባል የለም፣ ምድር ላይ የለም። አንድም ቢኖር ኖሮ እሷ ክርስቶስ መምጣት አልነበረበትም አልነበረበትም። ይሄ ነው። ይችን ለማታለል በጉልበት ማንም ቢመጣ አንቀይርም። ማን ስለ ቅድስት ድንግል ማርያም ትምህርት ተማሯል? የትኛው ትምህርት? ጥቂት ቦታ ነው የተጠቀሰችው። ያንንም በቃ ኢየሱስን እንደምትወልድ ነው የተነገረው። ኢየሱስን እንደምትወልድ በጣም ጥቂት ቦታ ከኤልሳቤት ጋር ስትገናኝ፣ ሰርግ ላይ ስትገናኝ፣ ከዛ በኋላ ደግሞ ማ ቅዱስ ገብርኤል መጥቶ ትንቢት ሲያበስራት። ከዛ ውጭ ብዙ ነገር አልተነገርም። ከዛ የመለ የመቃብሩ ቦታ ሌሎች ነገሮች የሉም። ልክ ብዙ ነገር እንዳለ አድርጋችሁ ትምህርት አለን ብላችሁ ስትዋሹ አይሰቀጥጣችሁም ወይ? ምን አይነት ትምህርት እሺ የቅድስት ድንግል ማርያም ትምህርት ምን አይነት ትምህርት እንማር? ከኢየሱስ ክርስቶስ እናትነት ውጪ ምን አይነት ትምህርት እንማር? ጸጋ የተሰጣት የምትመሰገን ሴት ናት። ይሄን ነው መጽሐፍ ቅዱስ የሚለን። ከዛ ውጪ የሚለው ወፍ ነገር የሌለውን ከየት ነው የምታመጡት? ከሰማይ ቢወርድ ቄስ መነኩሴ ቢነግረን፣ ከሰማይ መላእክት መጥተው ቢነግሩን አንቀይርም። ይሄ ነው፣ አይደለ? በጉልበት በጉልበት እናሳምናለን የሚባል የውሸት ትምህርት ወንጌሉ ላይ የሚሰበከው። ስለ ክርስቶስ ዮሐንስ የተናገረው የእግሩን ጠፈር መፍታት የማይገባኝ ነኝ ብሎ በመንቀጥቀጥ ስለ ኢየሱስ ክርስቶስ ነው ያወራው፣ ስለ እሱ እንጂ ስለ ቅድስት ድንግል ማርያም አላወራ አላወራ። ይሄ ነው የሚያሳ አላወራ ንስሓ ግቡ፣ መንግስተ ሰማያት ቀርባለችና ንስሓ ግቡ እያለ ወደ ሱ ወቅ ሲያረግ ነው ያየው ማ ኢየሱስ ክርስቶስ የእኛ አምላክ ፍጹም ሰው ፍጹም። ለአንተ አይገባኝም። የዛኔ ነው ሰማይ የተከፈተው አይደለ። ስለማ በማን ጊዜ ተከፍቷል? በቅድስ ፍጹም ከሆነች እንዴት አይከፈትም ሰማይ? በመጥምቁ ዮሐንስ ሲጠመቅ ነው ጌታ ኢየሱስ ክርስቶስ፣ ሰማይ ተከፍቶ እምወደው ልጄ ይሄ ነው እሱን ስሙት ነው ያለው። እመቤቴስ ያለችው የሚላችሁን ሁሉ አድርጉ ማንን? ኢየሱስ ክርስቶስ። እኔ ያልኳችሁን አድርጎ አላለችም። አላለችማ፣ አላለችም፣ አልተጻፈም። ያልተጻፈ ጨምራችሁ እኮ ሙሉ በሙሉ ሌላ ታሪክ ሰርታችኋል። ስለዚህ ፉከራ አያድንም። መጽሐፍ ቅዱስ ቃል እንጂ ፉከራ አያድንም። መጽሐፍ ቅዱስ ቃልን ተጠቅሞ እውነተኛውን ወንጌል ሰብኮ አርነት ውጡ ይገፋል ቤቱ የተባለው በኢየሱስ ክርስቶስ ሲሰበክ ቤቱ ይገፋል የተባለው ለዛ የዓለም ቤዛ እንደሆነች መጽሐፍ ቅዱስ አይናገርም። የሰዎች ቤዝነት ቴምፖራሪ ነው። ቴምፖራሪ የሰው ልጅ ቤዝነት ቴምፖራሪ የሰዎች ቤዝነት፣ የክርስቶስ ግን ዘላለማዊ ቤዛ፣ ዘላለማዊ። ስለዚህ በምነ ሙሴ ጊዜ ለነበረው ነገር እመቤታችን እንዴት ቤዛ ልትሆን ትችላለች? የዓለም ቤዛ ናት ካለ እንዴት ያልተጻፈውን? ተጽፎ ከሆነ አዎ እኛ፣ ቢጻፍ መጽሐፍ ቅዱስ ላይ እያንዳንዱ ልጠይቃቸው፣ መጽሐፍ ቅዱስ ላይ እመቤታችን ቤዛ ናት ብሎ ቢጻፍ እያንዳንዱ ያምናታል። እዚህ ውስጥ ያለው በሙሉ ያምናል። ካልተጻፈ ግን ምንም ማድረግ አይቻልም። አሳየኝ ነው የሚለው። የክርስቶስ ምልጃን፣ ማማለድን፣ አስታራቂነትን፣ ጠበቃነትን በሙሉ የተጻፈውን በማስረጃ እያመጡ ይኸው አስቀምጠውታል። መጽሐፍ ቅዱሳዊ ነው። የእመቤታችን ምልጃ መጽሐፍ ቅዱሳዊ ከሆነ ማንም ይቀበለዋል። ካልተጻፈ ግን በምንም መልኩ መጽሐፍ ቅዱሳዊ ባልሆነ ነገር ላይ ልትከራከረኛ አትችልም። በማይለው ነገር ላይ ኡኡ ማለት ይገባል ማለት ጥሩ አይደለም ለማለት ነው። ግን ቀስ እያልን ነው ወንጌል የሚገባል። ወዲያው የሚገባን የለም። እኔ ራሱ ስንት ዘመን ፈጅቶብኛል። ብዙ እኔ ነኝ እንዲያውም ክብሩ ይስፋ የእናትና የልጁ እያልኩ ምለው ያልተጻፈም ብለው ነኝ፣ አልተጻፈም ያልተጻፈውን ጨምሬ ምለው ነው የነበርኩ እኔ ራሱ።